አንተ ተረጋጋ እንጅ ምን ሆነ ነው? ቀድመንኮን የመጣ ነው። ተዋብሩክ፣ ይህ ስብሰባ ለድርጅታችን ምን ያህል አስፈላጊ እንደሆነ ታውቃለህ። እና ደግሞ ዛሬ ለአባራሲ ማሳይ በቃ ለስራው ምን ያህል እንደምታስብ አውቃለሁ። እኔም ደግሞ አስባለሁኝ። በቃ ደርሰና አቦ አንቺ ያምሻል እንዴ ምን እንዳደረግሽ ገብቱሻል ይቅር በለኝ ልጄ ይቅር በለኝ አላየው የእኔ ነገር ይቅርታ ይቅርታ ይህን ልብስ የሚገዛን ነው የሚመስልሽ እስከ ዛሬ የሰራሽው ጥሪት እራሱ እንኳን ሊገዛ ይቅርና ልብሱን አያሳጥብም እሺ እባክህ ልጄ እንደዚህ አትበል እንዴ ይቅር ሳሞነ ገንዘብ ሆነ እኮ የእግዚአብሔር ነው ደግሞ በዚህ በዚህ ጠርቅላ አቦ ልጄ ልጄ አትበኝ እኩያሽን ጅበላብሽ እንዴ የኔና ጉልሻ አይደለችም እሺ ሰምኛለሽ ከዚህ በኋላ እዚህ አካባቢ እንዳላይሽ እሺ ከዚህ በኋላ ካዮሽ እንደዚህ እንደ ቃል ሚፋታሽ እንዳይመስልሽ። እማዬ፣ ይኸው ሳላውቅሽ እንደናፈቅሽኝ አመታት ተቆጠሩ። በጓደኛዬ ስም ይቅርታ እጠይቃለሁ። ማዘር ጭራሽ የጉልሻጭ ልጄን አለች። የት ነው እንደማገኝሽ? ኧረ ምን በወጣ ልጄዋ፣ የድሌ ጉዳይ ነው እንጂ ገና ስራ ሰራለሁ ብዬ የመጀመሪያ ቀን የሰው ሰው ማበስ በሴ ነው እንጂ የሚያሳዝነ አራ ያማሩ ማዘር፣ እሱም ለትልቅ ጉዳይ ስለቸኮለ ነው እንጂ እንደዚ አይነት ሰው አይደለም። እውነትክን ነው እንጂ፣ ተመስገን ነው እናቴ። እሱ ሲያስከፋኝ እኮ አንተን ጣለልኝ። እንደውም የሚገርም እኮ ነው። እንደ ጓደኝነታችሁም ያንድየ ስራ ሁኖ እኮ ነው እሱ ሳት አንተ ውሃ ስትሆኑ እንደው አይገርሙ። ያሰሬ ቤተሰብ ነው ባይወልዱትም አሳድገውታል። ለማንኛውም እንኳ ለአንዳንድ ነገር በፍጹም ል ይሄው የተበተነውን እኮ ሰበሰብክልኝ። እኔም ሰበሰብ ምንም አላለም። እሸጠዋለሁ ል ተባረክ እናት፣ ብሩኩን ልጄ ዋ እኔ የምለው ዛሬ ነው ስራ የጀመርኩት ሲሉ ሰማሁ። አዎ ልጄ ቢቸግረኝ፣ ቢጨልምብኝ ወጥቼ እሱ አይደል እንግዲህ አዲስ መሆኔ እኮ ነው የሚያደናብረኝ። እንደ ኔ እናት በዚህ እድሜው ፀሐይ ከሚመታወት እኛ መስሪያ ቤት ክፍት የስራ ቦታ አለ። ጽዳትም ቢሆን ስልኮን ይስጡኝና መጥተው ለምን ስራ አይሰሩም? እውነትህን ነው ልጄ። አዎ እሺ፣ ብሩክ ነው ልጄ። አንተ ብሩክ ነህ። ብሩክ ጫንቆኛ አይደል ልጄ? ምኑን ከምን ላድርገው ብለህ ነው ግራ እኮ ገባ። አውይ፣ አውይ! የማን ፎቶ ነው እናቴ? እሱስ ታሪኩ ብዙ ነው ልጄዋ ልጄ ነው ብቻዬን፣ ያለ አባት ማሳደግ ሲከብደኝ እሱስ በምን ኃጢአቱ ይራባል፣ ይንገላታል ብዬ ቢያስተምረው ቢያሳድገው ብዬ ይኸው ለአንድ ሀብታም ሰጠሁት። አሁን ይኸው ጠፋ በቃ፣ ብፈልገው ብፈልገው የት ላግኘው? ልጄዋ በጣም ደስ ይላል። ምኑ ልጅ እንዲ ማለት አለማሳደግ፣ መራቡ ምንድን ነው፣ መቸገሩ ነው ደስ ያለ? ኧረ በፍጹም ማዘር እንደዛ አይደለም። በቃ ይኸው ይሄው ቆይ ልደውልበትና። እሺ፣ በቃ ይሄው መጥቷል። እሺ፣ ማን ነው አሉኝ። ስሙን ስሜ ማርታ። እሺ፣ ተባረክ። ይሄው ብሩክ ልጄ ብሩክ። እናቴ እናቴ! ወይ ብሩክ፣ መልካም ቀን። እሺ እናቴ። አይ እ የተባረከ ልጅ እ ቢሮ ከመግባት በፊት ኮሌክ ብዬ መጣሁ። ስራ ጀመርክ እንዴ በአካ አንዷ ሴትዮ በጠዋት ቀን ይመጠበጠች ከመጣይ ጋር ደግሞ ሂሳብ አልቋል። እንግዶቹ ለአስቸኳይ ጉዳይ ከሀገር ስለወጡ ስብሰባውን ቀጣይ ሳምንት አድርገዋል። እሺ፣ አታስብ። እኔ የምልህ እንደው የምትወደውን ሰው ሳታቅ ብታስቀይምና በኋላ ላይ እሱ እንደሆነ ብታቅ ምን ታደርጋለህ? እንዴ ብሮኪ መወደውን ሱ እንዴት አላውቀውም። ካወቁ ደሞ አላስቀይ ማለቴ አለ ለምሳሌ ከዚህ በፊት ካልተስማማ የስራ ደመኞቻችን መካከል አንዷ እናትክ ፍቶን ብሩኪ። ይህ ነገር ለምሳሌ እንኳን ሲነሳ እንደማሉ ታቃላ። ደግሞ ከእናቴ ጋር ባንታወቅም ማንስማማበት ነገር ቢፈጠር ራሱ እንደዚህ ላስቀይማት አልችልም። ደግሞ አባቴ ጥሩ ሰው እንደነበረች ሲኖሮኛል። እሱ ስልክነ ታቀኝለ ያው ዝም ሀሳቦችን ፈጥራለሁ። በቃ ስራን ሊድ ምነው ነው ብሩኬ፣ በሰላም ላይ ያረፈልከው? አዎ ጋሼ፣ አስደሳችና አስገራሚ ዜና ን የመጣውት። ምን የድርጅቶቹ ነገር እንደሆነ? ያው ባለመስመማት ተለያይተናል። እነሱ እኮ አራዝመት ነው ይሄ ከዛም ከፍ ያለ ነው ጋሼ። እንዴ ምንድን ነው ብሩኬ? ንገረኛ እ ልቤን ከፍ አደረከው እኮ የናታን እናት አገኘኋቸው። የቱ ናታን የኔ ናቲ የኔ ናቲ? አዎ ጋሼ፣ የናቲን ትክክለኛ እናት አገኘዋቸው። እውነት? የት እንዴት አገኛቸው? ደራረኩ ባይደን በጣም ደስ ስላለኝ እኮ ነው፣ መንገድ ላይ ነው ያገኘዋቸው ጋሼ። ግን ባለፈው እርሶ ባዘዙኝ መሰረት ናቲ ሰው ሁሉ እኩል እንደሆነ በራሱ ቤተሰብ እንዲማር አስቤያለሁ። ማለት ምን አስበህ ነው ልጄ? መቼም ናቲ እናቱን ምን ያህል እንደሚፈልጋት ታውቃለህ። አዎ ጋሽ፣ ግን በእርስዎ ፈተና አልተቆጨሁም። አሁን ለስራ ቅጥር ቸኩዬ እየሄድኩ ነው፣ ይረፍድብኛል። ይቅርታ አባቴ። እባክሽ እኔ ልጅ እባክሽን መድኃኒት ለመግዛት እየሄድኩ ነበር። አልቻልኩም። እባክሽን ግን ያ መሀል፣ እንዴ እንዴ፣ ወደ ኢንተርቪው እየሄድኩ ውድ ልብስ የተቆሽሽብኛል። ይቅርታ፣ ይቅርታ። ይኔዲስ እባክሽን ተባበሪ። አይገባውም። እንዴ ቸኩያለሁ እያልኩ እኮ ነው። ምን አይነቱ ነው? እግዚአብሔር ይባርክ። አሚን። አይዞት። እሺ፣ መጣሁ። የናታን እናት እዚህ እኛ ጋር በጽዳት ሰራተኝነት ቀጠሪያቸዋለሁ። እርስዎ ያኔ ለእኛ ሰው መልካም መሆን እንዳለበት እንዳስተማሩ ናታንም በእናቱ መልካምነትን መማር አለበት። ጥሩ። አንቺ ደግሞ እዚህ ምን ሳለሽ? ስማም፣ ወልደ መንፈስ ቅዱስ አስደነገጥከኝ እኮ ልጅ። ጭራሽ አንቺ ነሽ? የውሃ አልበቃ ብሎሽ ቢሮ ልትዘርፊ መምጣሽ? አረ፣ እንደዛ አይደለም ብሩክና አባት ጽዳት ቀጥሮኝ እኮ ነው። የእኔ ልጅ ምን ሆናል? አይገባሽም እንዴ ልጄ? ልጅ፣ አበይ፣ ለመሆኑ ትልቅ ድርጅት ሰርታ ታውቃለች? አይ፣ ቤት ለቤት ነው እንጂ፣ እንደዚህ አይነት ድርጅት እንኳን ሰርቼ አላውቅም። ረ ጭራሽ መለማመጃ ነው ያደርገኝ። አሁን ውጭ ልኝ። ቆይ ቆይ ቆይ ወዴት ነው የምትሄጂው? ነይ አጽብች እወጣለሁ በደንብ አጽ ማስገት ጋሸናቸው የሰጡት ስጩ ብለው ይሄ የድርጅቱ የአምስት ዓመት ገቢ ውጪ ነው። ለምን እንደሆነ ባላውቅም ናታን ነው ፈልገዋል። ለሱ ስ ያስቸግረታል። ችግር የለም። ብሩኬ እችን ሴትዮ ለምን እዚህ እንደቀጠርክብኝ ልነገረኝ ትችላለህ? ናታን ለጽዳት የተቀጠሉትን እናት ከሆነ በጣም ትልቅ ሰው ናቸው። በዛ ላይ ደግሞ ስም አላቸው ወይዘሮ ማርታ ይባላሉ። ማንም ሆነ አያገባኝም፣ እንድታባርልኝ እፈልጋለሁ። ይኸውልህ የሚበሉት እንኳን የሌላቸው ምስኪን ሴት ናቸው። በዛ ላይ ልጃቸውን በችግር ምክንያት ማሳደግ ስላልቻሉ ለማሳደግ ያሰጠው ብቻቸውን የሚኖሩ ምስኪን ሴት ናቸው። ይኸውልህ ብሩኬ እንደ ታላቅ ወንድሜ እንደማይ ታውቃለህ፣ እንደማከብርህም ታውቃለህ ግን ማሳደግ ያ ልጅ እያልክ በደካማ ጎኒ ገብተህ እሷን ለማቆየት አትሞክር። የእናቴ መጥፋት ከዚህ ጋር ምንም አያገናኘው። ናቲ ነገርኩ እኮ። እስኪ ይዘንላቸው፣ ሌላው ቢቀር እንኳን እናት ይሆናሉ። ለማንኛውም በፍጹም ከስራ እናባራቸው። ኧረ ልዘንላቸው ችግር የለው። እንዴት በራሷ ለምና እንደምትወጣ አሳያለሁ። ማርታ፣ ማርታ አንቺ ቆይ ያምሻል። እህ እንዴ! ብደፍሪ ነው እንደዚህ አይነት ስትተሳሳቸው? ይህ እኮ ማለት የድርጅቱ ህልውና ነው። አረ፣ ስለፈጠረ ልጅ እንዴት እንደዚህ ያረቃል? ባለማከ ዝም በይ። ድሮም ነግሬሽ ነበር። ለዚህ ቦታ አመጥኝም ብዬሽ ነበር። እንዴ ምንድን ነው ምትጫጫሁት? ብሉት ነግሬ ነበር። እቺ ሴትዮ አታስፈልግም ብዬ ነግሬ ነበር። ያው የድርጅቱን ገቢና ወጪ ምን አደረገችው? እናታን፣ እርግጠኛ ነህ እሳቸው ናቸው? ምን ያለወለድከኝ ልጅ ስለሆንኩ ነው እንደዚህ የምትለኝ? ለማንም ቆሻሻ ጠራጊ ብለን ጠረጠርከኝ? ለማንኛውም ሌላ ጥፋ ሳታጥፋ ተበራ ተገቢ ነው። ልክ ነው ናታን፣ ፋይሉን እንደዚህ ያደረጉት እሳቸው ከሆኑ ዛሬውኑ መባረር ይኖርባቸዋል። አዎ ደሞዝሽን ተቀበይና አሁኑን ውጪ። ከዛ በፊት ግን ለደህንነት የሰጋለው ስላክ ካሜራ ገጥምናል። የእሱን ቪዲዮ ማየት ይኖርብናል። ምን ስለምን ካሜራ ምንተዋል? ብሩክ እኔ እንደዛ አድርግ ብዬ ንግሬያለሁ። ለማንኛውም አያስፈልግም፣ አሁን መውጣት ይቻለች። እናተን ሁሉም ባህሪ ጥሩ ሆኖ ድሃን እንደምትንቅና ከአጠገብህ ለማራቅ ብዙ እንደምትጥር ባውቅ ድርጅቱን ይህን ያህል አደጋ ላይ የሚጥል ስርዓት ስራ ብዬ አስቤ አላውቅም ነበር። ለማንኛውም ወይዘሮ ማርታ ስራሽን መቀጠል ትችያለሽ። ምን አፍጠሽ ታይኛለሽ? አዝና ውጭልኝ። ወይኔ ናታ ማንም መጫወች አሉ በቃ ውጭልኝ። እንዴ ነው ጋሽ፣ አሁን ቀለል ያሉት? ግን ጭንቅላቴ ናቲህን ማድረጉ ልቀበል አልቻለም። ናቲ መጥፎ ልጅ እንዳልሆነ ግልጽ ነው። እሱም የማደጎ ልጅ እንደሆነ እንዳይሰማው አድርገው ነው ያሳደጉት። እስካየሁት ድረስ ደግሞ ባለቤቱትም ለናቲ ጥሩ ፍቅር አላቸው። ባይሆን ያው ወይዘሮ ማርታ እናቱ እንደሆኑ ልቡ ነግሮት ሊሆን ይችላል። ሆድ እየባሰው ያለው ቢሆንም ፋይሉ ለድርጅቱ በሚሊዮን የሚቆጠር ብር ዋጋ እንዳለው እያወቀ እንደዚህ አይነት ድራማ መስራቱ ልክ አይደለም ጋሼ። ያለፈው አልፏል። አሁን እኔ እያሳሰበኝ ያለው ናቲ ወይዘሮ ማርታ እናቱ እንደሆኑ ሲያውቅ፣ እሳቸውም ልጃቸው እንደሆነ ሲያውቁ የሚፈጠረውን ነገር ማሰብ በጣም ከባድ ነው። ስለዚህ በቃ እውነቱን እንንገራቸውና እኛም ምርፍ እንበል ሳይሻል አይቀርም። ቀር ወንድሜ ፊት እንዳዋረሽ የሰራ አሁን ካሜራ የለም። እስቲ ማን እንደሚያተርፍሽ እናያለን። ይቅርታ ልጅ ፖርሳይን ነረስችን አይ ልጅ ሁላችሁም ጥሩሽ ናችሁ እንደሆነ ታጋ መግባባት አቃተኝ እንጂ ሁላችሁም ቅንነት ነው ማይባችሁ ቅኖሽ ናችሁ ማዘር እናቲ እኮ የዋህ ልጅ ነው ነገሮችን በችኮላ ስለሚያይና ስለሚወስን ነው እንጂ በልቡ ክፋት የለበትም ይሄ ስራ ምን ያህል እንደሚያስፈልግዎት ቢገባው ኖሮ ከኔ በላይ ይረዳውት ነበር የዋ ነው። ችግርሽን አላወቀልሽም እንጂ። ምን ነ ያልከኝ? እንደ ሰውዬው ነዋ። የቱ ሰውዬ? በድሮ ዘመን አባትና ልጅ አንድ ላይ ይኖሩ ነበረ። ታዲያ ልጅየው ሁል ቀን ምግብ በልቶ ከጨረሰ በኋላ ሳህኑን ይሰብራል። ይሄ ስልችት ያለው አባትየው አንድ ቀን ሂዶ የላስቲክ መብያ ሳህን ገዝቶ መጣ። ልጅየው ይህም አልተረዳ እየጣለ እያጠፋ ሲያስቸግረው፣ አንድ ቀን አባትየው ከደጃፍ ወጣና ከእንጨት የመበያ ሳህን ይፈለፍላል። ልጅየው ወጣና አባቴ ምን እያረክነው? አለው እንደ እኔ ስታረጅ የምትበላበት ሳህን እያዘጋጀውልነው አለው። ምክንያቱም ልጅየው አባትየውን አልተረዳውም ነበር። ይገርማል፣ ማዘር። ይሄ እኮ የሁላችን የሚወጣቶች ታሪክ ነው። ቤተሰቦቻችንን አለመረዳት፣ ከነሱ ጎን አለመቆም፣ የእነሱን ድካም አለማሰብ የሁላችንም ችግር ነው። እውነት ነው። ልጅ ይሁን እስኪ ይሁን እኔ ወድጃቸዋለሁ። ጥሩ ልጆች ናችሁ። ለችግር ከምን ያነሳችሁ ይናችሁ አማቱ? ይመስለኛል። አልፈለከኝም? በቃ እየወጣው ነው። ኧረ እሳ ደርሷል እንዴ? ሰዓቴ ጠረጴዛ ላይ አልነበርም። እ ስማ እስኪ ማርተን ጠይቅልኝና ትሄዳለህ። እርግጠኛ ነህ? መጀመሪያ እዚህ ብንፈልገው አይሻልም። እርግጠኛ ነኝ። ብሩኬ ካልሆነ እኔን ልጠይቃት ችግር የለውም። በቃ እኔ ጠይቃቸዋለሁ። ራሽ

አላየሁም ማለት ነው። ከአንቺ እጅ እዚህ ቢሮ የገባ ሰው የለም። መቼም አባና በሩክ ናቸው አትይኝማ። አረ በፍጹም እኔ እንደዛ አላልኩ። ምናልባት ጠፍቶ ይሆናል ግን ቀስ ብዬ ልፈልገው። እንዴ ልይል አያስፈልግናት ሰዓትን ጠፍቶብን አለ። እዚህ ቢሮ ደግሞ የገባችው ሰው ብቻ ነች። ምንም ችግር የለው። አሁን ሰራተኞች ሁሉም ሳይወጡ ፍተሻ እንጀምራለን። እትዬ ማርታ ከእርሶ በርሳ መጀመር እንችላለን። እንዴ ምን እያልክ ነው ብሩክ? ኧረ ችግር የለም። እየው ይህ ፎቶ አንች ጋ ምን ያደርጋል? ሰዓቱ ነው እኔ ሰዓቱን ምን ሳደርግ አስገባትን ይኳል። አስገባትን ብዬሽ ምን ሆነህ ነው እሱማ እንጠይቀሽ ፎቶ አንቺ ጋ ምን ያደርጋል? እሱማ ስስቲ ልጄ፣ ጠዋት ማታ እያለቀስኩ በእንባ የምጠብቀው ልጄ ነው። ልጄ አሁን አንተን ወይዘሮ ማርታ ማሳደግ ሲያቅታቸው ለእኛ አሳልፎ የሰጡ እናት ናቸው። እናንተም ታውቁ ነበር? አሁ ናቲ፣ እኔ በቅርቡ ነው ያወቅኩት። ነገር ግን መንገድ ላይ የምታንቋሻጥ የምትስድባት እያንዳንዷ ሴት እናትህ ልትሆን እንደምትችል መገመት ነበረብህ። ይሄን እንድታውቅ ነው እንደዚህ ያደረግነው። ምንድን ነው የምታወሩት? ልጄ የጠፋው ልጄ እሱ ነው። በድዬሻለሁ በጣም ሰዓቱንም ቢሆን ያስቀመጥኩት

እማ በጣም ይቅርታ። ከዚህ በኋላ ከዚህ የተሻለ ህይወት ታኖርሻለሁ። ከዚህ በኋላ ሀብታም ደሀ ሳልል ሁሉንም እኩል አያለሁ። አባ ብሩኬ፣ ምን እንደምላችሁ አላውቅም። አንተ ስታሳድገኝ እንደዚህ አልነበረም። ድሀዎችን ሁሉ ሳንቋሽሽ እንወዳለን። ይቅርታ አድርግልኝ አባ። ተው ተው ልጄ፣ ዋናው ሳይረፍድ ሁሉንም ነገር መረዳት ነው። አንተም ብሩኬ፣ መልካምነትህን በቅርበት ሳልረዳ ቀርቻለሁ። እናቴን ድጋሜ አገናኝተኛል። በጣም አመሰግናለሁ። በቃ ጊዜ እንስጣቸዋል፣ እንውጣላቸው። አዎ፣ ለሁሉም ሰው ነገር ማታ፣ በቃ ደስታችንን እናከብራለን። አባ ያልነገርኩ ነገር አለ። ፋይሎቹ አልመሰበሱ፣ ኦሪጂናሉ አለ